ሰ ያልተመቻት ስላልቻለች እንጂ ተቸግራ ነው የመጣችው። ሁላችንም የድሀ እናት እናቴ እንጨት እየተሸከመች ነው ያሳደገችኝ። አውቃለሁ፣ እኔ በአይኔ በብረቱ አይቻለሁ። ገባሽ እንዲህ ነው ሴትን ልጅ አረብ ለማስደሰት። ወይ ደግሞ አረቧ ተደረጅና ስለሰደበቻት ብቻ ሂዳ አረቧን ለማስደሰት ጫማ ከግሯ ላይ አውጥታ ልጅቷን በጥፊ ያለቻት በጫማ ማለት ነው። ብዙ ነገር አለ በዱባይ ላይ። ዜጋው እንደሌላ ዜጋ እንደዚህ አሳልፎ ይሰጣል። አያችሁ ክፋት። እሽ፣ ይሄን እያየች አሁን መዳሟ ሌላ ሴት ተወስዶ ተሰጥቷታል። ልጅቷን ትቀጠቅጣታለች ማለት ነው። ለምን እርስ በራሳችን እኔ ብሆን አላሀ በሚያውቀው ፈጣሪ ነገ ሴትልጅን ጌታን እየለመንኩ ሴልጅ ጠንይሄ ማለት ነው። ፈጣሪ በሚያውቀው እኔ ብሆን ልጅቷን አጥፌ አይዞሽ፣ ኢትዮጵያዊ ወላሂ በጫማ አይደለም አደለም አልገለምጣትን። እሷ ጋር መምጣት ካለብኝም የወንድማዊ ቅጣት በስጠት ካለብኝም እቤት ወስጄ ቀጣታለሁ። እህቴም አለ ገባሽ? እና እንደዚህ ዓይነት ባለጌዎችን ማውጣት ስለምፈልግ ቪዲዮው ሲመጣልኝ፣ ይኸውና፣ እንዴት እንደመጣልኝ እና ቁጥሯንም ሰጥሻለሁ ማለት ነው። መጡ በምስር ነው የሰጡት። ደላላ ቤት ያሉ እህቶቻችን ናቸው። ሙባረክ ሙባረከሉን ካወቀች ይሄን ነገር ትገለናለች። ምስጥራችን እንዲወጣ አንፈልግም። ማን እንደሰጠበት ማን እንደሰጣ እናጋልጥም። እኛ ልጅቷን ማዳን ነው እያለመ አቡዩ አምሻለሁ እንጂ አምሻለሁ፣ አረ አምሻለሁ፣ አምሻለሁ በጣም እና እንደዚህ እንደዚህ እያደረገ እስቲ ነኝ። እኔ ሀቢባ ጋር ብዙ ነገር ወስጄ ብዙ ችግሮች ውስጥ አስገብቻት እስካሁን አልወጣችም። ስለዛ እኔ ቢዚ ነኝ፣ እሷ ጋር ቁጭ ብዬ ማገዝ አለብኝ ያለው ቻንስ ቪዲዮ ለቃለሁ አጋጣሚ ሆኖ አቢባጋ ያው ድምጽ ያለ አቢባጋ ከደረሰ ችግር የለውም። ቀርቤ እናገራለሁ፣ እናጋልጣለን እንዲህ ቪዲዮን የፈለገ ነገር ይምጣብን ብዬ እንደዛ ተናግሬ ለቅኩ። ቪዲዮ ኦሪጂናሉን አሳያችኋለሁ። ሼር አድርጉ፣ ሁላችሁ መማር አለባቸው። እዚህ ሀገር ያሉ ሴቶች በተለይ በተለይ በተለይ እኔ ወንድ ልጅ ሴትን ደፈረ፣ ወንድ ልጅ ሴትን መታት፣ ወንድ ልጅ ሴት ያሰቃየ የሚባል ትንሽ ትንሽ አላለ በቃ እናቱን አወድ ምናም። ደላሎች ይራራሉ። ከሴት ደላሎች የወንድ ደላሎች ይራራሉ። ወንድ ደላሎች የሴት ደላሎች በጣም በጣም ጨካኝ ናቸው። አረቧን ለማስደሰት በአረቧ ፊት ሰራተኛን በጥፍ ይመታሉ፣ ይታፋሉ፣ ጫማቸውን አውልቆ ይማታሉ። የሴት ደላሎች የወንድ ደላሎች ይራራሉ። ከነሱ የወንድ ደላሎች ይሻላሉ። አረብኛን በደንብ አያቁም። ከአረቦቹ ጋር ማያሽቀብጡ

እንደዚህ እየለመለቻት እየመጣ ዕለት ማሰለቻት ፓስፖርቷን ደርሶኛል፣ አሁኑ ሁሉም ነገር ደርሶኛል። እንኳንም አንቺ ጋ መጣ፣ ይኸው አሁን ጀባልሻለሁ፣ የፈለግሽውን አድርጊ። በጣም የሚያሳዝነው ነገር ደጋግሚ የምናገረው እዚህ አገር ያላችሁ ቢሮ አለን፣ የዘረፋ ቢሮ እናንተ ያላችሁ የሴቶችን ማሰቃያ ቢሮ ፍቃድ የወሰዳችሁት እንጂ ሴትን ልጅ ለመጥቀም አይደለም። ባለጌ ናችሁ። በጣም ሀቢባ አራት ሰዓት ደሞስ አይከፈለም ጥሩ ስንስ አንሰጣት እዚ ጋር ሌባ እያላት ስንት ነገር እያላት ቁጭ ብላ በሴትነቷ ኮርታ ሴቶችን፣ ወንዶችን እያገዘች ባለች ሰት እናንተ ግን ብር ተቀብላችሁ ከሀገር እያደረጋችሁ ያላችሁትን ሴቶችን ብሄር ሳለዩ ሃይማኖት ሳለዩ እያሰቃያችሁ ያለችሁ ሪፍ ነው ምለው ምንም አልልም። ሌላ ነገር ያው ቁጥራ ልክል

ማንነው ይህም ይሄን ቪዲዮ የላከ እየተባለ ቁጥራቸው እንዳለ ዲሌት እየተደረገ ነው። እንዳለ እየተመጡ ነው፣ ጥቃት እየተደረሰበት። ማንነው ለሙባረክ ይሄን ቪዲዮ ቀርጾ የላከ በሚል ስም ማለት ነው፣ ተሰቃዩ በደላላ አስቡት። እንግዲህ የቪዲዮ ቪዲዮ ከወጣ በኋላ ማን ነው የላከላት፣ ነው ይሄ ሚስጥራ ውጥቶ የሰጠው ተብለው እየተገረፉ ነው ውስጥ ያሉት እህቶች።

እኔም ልክ ልሻለሁ ዋትሳፕ ላይ አብዬ ዋትሳፕ ላይ አሁን እንትን አርግተው ከኢትዮጵያ የላኩልኝን አሁንም እኛ ተስፋ የሚረዳን ብቻ ድምፅ የሚሆንን አተ ነው እንጂ አሁንም እኮ እናቴ ቁርጣን አውቃ እንድትሞት እፈልጋለሁ እና አሁንም ተስፋ አልቆርጥም። አሁንም ማነሽ ምሽ መሰረት የምትባዩ? ማለት ነው። ተሳስተሻለ እህትሽ አደለችም። እችኛዋ ሀቢባ ይሰማል? አዎ ይሰማል። ስሟ ማን ነው? እሷ ይብሮ አደለ እችኛዋ፣ ውሃ ስሟ እቹት። እናት ፈጣሪ ይመስገን። ይኸውና ወጣ ያለች፣ ትናንትና በረ ተከፍሏል። ደላላ ውሃ ዘመዶቿ፣ የኔም ቪዲዮ በማየት ተከትሎ ወደ ሀገር ደውሎ ምን ብሎ እህታችን እችኛዋ ደላላዋ ሶስት ሺ ሶስት ሺ አምስት መቶ ድርሃም በመቀበል ልጆች አዋቶላት ወታለች። ስሟ ደግሞ መስቱ ትባላለች። መስቱ እንዳለ መስቱ እንዳለ ትባላለች። ብር ከፍሎ ኢትዮጵያውያን ብር አዋቶ ከፍሎ አውጧቷል። እናት መስዬ እሷ አይደለች ማይዞች ቤይሩት ናት ማለት ነው እስካሁን ስለዚህ ልጁ ፎቶ አምጪ እና ቪዲዮ ሰራልሻለሁ፣ እናፋለች። እሺ፣ ልጅቷ ወጣለች ወሳላቸው። ቪዲዮስ አንድ ነገር ማስተላልፈው፣ ስማቸውን ሚዲያ ላይ ለመጠበቅ ስማቸውን ፈጣሪ ላይ ለመጠበቅ ሳይሆን የሚሰሩት ስማቸው ሚዲያ ላይ እንዳይወጣ ብቻ ነው የሚሰሩት። ገባሽ? ሚዲያ ስንት ሰው በፈጣሪ ብሩ ስጣት ተባብለን እምቢ ብሎ ሚዲያ ላይ ከወጣ በኋላ ይከፍላል። ፈጣሪ ነው የሚበልጠው ወይስ ሚዲያ ነው የሚበልጠው? እኛ ጋር ሚዲያን እኮ ነው የሚፈሩት። ሚዲያን እየፈሩ ሁሉም ደላሎችም፣ ካርጎ ላኪዎችም፣ ሁሉም ቢዝነሶች ደላላን እንትን ፈጣሪን አይፈሩም። ሚዲያን ፈርተው ነው፣ ሚዲያ ላይ ሲወጣ ጉዳያቸው ብር የሚመልሱት ምን የሚሉት እቃ የሚመልሱት ምን የሚያደርጉት። ፈጣሪን ቢፈሩማ የት በደረስን ነበረ። የት በደረስም

አንድ ሰው የጠባውን ደግሞ ብሎ ከደርጋለው እንዲህ ማስፈራራት ጥሩ አይደለም። ማለት ሲጫት እቺ ሴትዮ ስምሽ ነጹ ነው ወይ? ፎቶ ፎቶ ውስጥ ያሉትን ልጆች የምታስጨንቃቸው የምታሰቃያቸው ከሆነ ማታ ነው ማለት ነው የሴቶችን ፎቶ ቪዲዮ ወጥቶባት ልጆችን ተሰካኝ ብለሽ ታስቢያለሽ? አብዬ ሁን ዳውጣበት አደለም ፎቷን እማትተው ከሆነ ልጆቹን በሰላም የማይኖሩበት የማይሰሩ ከሆነ ነቅ ፍላት አለን። ከዛም ውጫ ሀገር አላት እኮ ኢትዮጵያ ትገባለች እኮ እሷም አሁን ኢማራት ላይ ማንም አይነካኝም ብላ ብታስብ እንዴ፣ እነሱ እኮ ሰው ናቸው፣ የሰው ልጅ እኮ ናቸው የሰው ልጅ ሆነው አምጥቶ እንደዚህ ለአረብ አግዞ ሀበሻን መጠፍጠፍ አረብ ፊት መታፋት በጥፊ መማታት ጫማ ወልቁ በጫማ መምታት። ሰው እንዴት የገዛ ዜጋውን ለአረብ አሳልፎ ይሰጣል? እንደገና ስልክ መቀማት፣ ማስራብ፣ መማታት፣ መሳደብ እ በቃ አሁን እኔም የማደርገው ቁጥሯን ለአንቺ ልክልቻለሁ፣ ፓስፖርት የታመመችው ልጅ ልክልቻለሁ። በተፈጠረው ነገር ደስተኛ እንዳለብሽና ምክር ስጪል ነው እሺ። እንጃ ላይ ፎቶዋን በትናገኛ ሌላ ሀገር ላሉ ትችይ። አይ ፎቶዋንማ አሁን ልጆቹ ይጎዳሉ። እጇ ላይ ያሉት ልጆቹ ይጎዳሉ። በእኛ ተናዳ እነሱን እንዳትጎዳቸው፣ እጇ ላይ ስላሉ ገባክ? እሱን እንዳትጎዳቸው። አሁን ፎቶዋን መውጣት የለበትም። ጀስት እናናግራታለን። ቁጥሯን ላክልኝ እና እኔ አውራታለሁ ፎቶዋን በአንዴ አንለጥፍም። መጀመሪያ እንነግራታለን። ብዙዎቹ ዛ ላይ ያሉት ህዝቦች ምንም ቢሆን በሱ አስፖንሰር ስለሆኑ ህይወታቸው እንዳታበላሽባት ቁጥሩ አላክልኝ እሺ። መሲ ደግሞ ማለት ነው ፎቶ ንጹህ ፎቶ ካለሽ ንጹህ ፎቶ ላኪና የአፋልጉኝ ቪዲዮ እንሰራልሻለን ሰራ መሲ እንዳልኩሽ ዋትሳፕ ላይ እንሱ ፎቶ ላኪልኝ፣ አፋልኝ ቪዲዮ ሰራልሻለሁ። ቤሩት ላሉ ልጆች እንዲደርሳቸው እና ቤሩት ውስጥ የሚያቀጥሰው ካለ እንፈልጋታለን፣ ከረዳሽ ማለት ነው በወረቀቱ ለአንዴና ለመጨረሻ ቼክ የሚያደርግልኝ ሰው ቤይሩት ኤምባሲ ውስጥ፣ ወይ እች ልጅ ወደ ሌላ ሀገር ወጣለች ወይስ አልወጣችም፣ ወይ ሀገር ውስጥ አለ እጠይቃለሁ። ቤሩት ውስጥ ወይ የለችም የሚለው ፓስፖርት እኮ አላቅሽም። ይሄ እኮ ፓስፖርት አይደለም፣ ዝም ብሎ ስም ነው። ፓስፖርት ቁጥር እኮ እሱን ብታግዥኝ እሰማለሁ። ቪዲዮሽን አክሲው ኔትዎርክሽ በጥ ስላለሆነ እንዲሰማሽ ይሰማሻል

ግርማቸው ይኸው ረዋን መቶ አርባ ሶስት ሺ ዘጠኝ መቶ ሁለት ብር አስገብታ ደረሰኝ ልታለች። የሆኔም ፎርዋርድ አድርጌ ልሃለሁ። ንጹ ፎቶ ላኪ፣ ፓስፖርት ኮፒ ላኪ። ቤሩት ኤምባሲም ልኬ ቼክ አስደርግ ልሻለሁ። ፎቶንም ለጥፊ፣ ቪዲዮ ያፋሉ እንሰራልሻለን ልሻለን። ይህን ነው እኛ እንድንረዳሽ የምንችለው። እህትሽ መስላሽ ነበረ፣ ግን ይኸው ቪዲዮም ታይቶ እህትሽ እንዳልሆነች ተረጋግጧል። አይዞሽ። አስር ዓመት በጣም ያሳዝናል። ይሄ ትውልቃ ሆን ይድር ሳይሆን የዛሬ አስር አመት እህቷ ቤሩት ሄዳ እዚህ ጋር መታ ያለቀሰችው ልጅ ማለት ነው። ቤሩት ሄዳ በገባ በሄደች በሳምንቷ ገብቻለሁ ብላ ደወለች። ከዛን ጊዜ ጀምሮ ብላም አታውቅም። አስር አመት ሙሉ የት እንዳለች አይታወቅም። ስቢያት ያለው እንዴት ግባ